በየደረጃው የሚገኘው አመራርም አርሶ አደሩ ከባቢያዊ አቅምን ተጠቅሞ ምርታማነቱን እንዲጨምር ያደረገው የተግባቦት ስራ ለተገኘው ውጤት የራሱ ድርሻ ነበረው። የእርሻ ዝግጅት በተመለከተ ያለ ህብረተሰባችን የምናስተምረው እርጥበቱ እንዳለ ነሐሴ መጨረሻ አካባቢ ላይ ዝናብ ከቆመ በዛው ሳምንት መጨረሻ አካባቢ ላይ እንዲርሱ ይደረጋል። ከዛ እስከ ጳጉሜ መጨረሻ አካባቢ ይጨርሳሉ። ወዲያው እርጥበቱ እንዳለ ከአንደኛ እስከ ሶስተኛ ደርሻ እንደርሱ ነው ምክር ምንሰታል ከዚህ አንጻር መስከረም ውስጥ ሁሉም እርሻዎች ይጠናቀቃሉ። ለምን ጥቅምት አካባቢ ላይ ውርጭ ነው የሚኖረው ና እዚ ውርጩ ላይ በደረቅ የሚታረሱት ምርት ፍሬ ላይ ሲሄድ ይቀንሱብናል እና ከዚህ አንጻር መስከረም ላይ እርጥበቱ እንዳለ ከአንደኛ እስከ ሶስተኛ እርሻ ከነሐሴ መጨረሻ እስከ መስከረም መጨረሻ ባለው እንዲጠናቀቅ ነው ምክር የምንሰጠው። ይህም በተመለከተ ዞሮ ዞሮ እዚህ አካባቢ ላይ ያው አብዛኛው በልግ ነው፣ በልግ አምራች በመሆኑ ነሐሴ ላይ እርጥበቱ ካለ ጀምሮ ቀርመን የምናዘጋጀው ኮምፖስት ነው፣ በሰፊ የሚዘጋጀው ኮምፖስት ነው። ኮምፖስት ይዘጋጃል። ጀምሮ የመጀመሪያውን አረም ያርማሉ። ስለዚህ ከዛ ጀምሮ እንደ አስፈላጊነቱ ከአንድ ጊዜ እስከ ሶስት ጊዜ ያርማሉ። እንዲህ ተደጋጋሚ ጊዜ ስናርም አረሙ የበልግም ዝናብ እንዲህ እንደ ክረምቱ ዝናቡም ስለማይበዛ ብዙ እንትን አይልም ነበር። የዘንድሮ ዓመት ግን ዝናብ በጣም የተሻለ ዝናብ ነበር እና አረምም ነበርና ተደጋጋሚ ጊዜ የሚታረምበትን በተለይ በአንድ ለአምስት እያደራጀን ያረምንበት ስርዓት ነው ያለው። ይህን እያገማገምን አንዴ አንዴ ቁልፍ አጀንዳ ይዘን ማን አንድ ለአምስት አርማለች? ማና ልማት ቡድን አርሟል? ማን መሰረታዊ ድርጅት አርሞ ጨረሰ? ማን አልጨረሰ? ማን ነው ችግር ያለበት የሚለውን ግብረ መልስ ጭምር እየሰጠን እያስተባበርን ሲያርሙ የቆዩበት ሁኔታ ነው ያለው። እና ያው የኛ ቀበሌ እርዳታ በመጠየቅ ትልቅ ቀበሌ ነው። ትልቅ ቁጥር መጠይቀው እኔ ነኝ። በዚህ አመት ደግሞ ባለው ሁኔታ እንዲህ የሚደገፍ አካል ቢላል የምንደግፍበት እድል እንፈጥራለ ማለት ነው። ሰፊ ይበልጋል። በወረዳችን ያው አስራ አንድ ደጋ ቀበሌዎች አሉ። እነዚህ አስራ አንድ የደጋ ቀበሌዎች አንድ ሺህ ሄክታር በላይ የእርሻ ማሳላቸው በበልግ የሚሸፈንና ምንድን ነው ያደረግ ነው። የመጀመሪያው ያው የክረምቱ ዝናብ እንደተጠናቀቀ በዚህ ቀበሌ ውስጥ የሚኖሩ አርሶአደሮች የመጀመሪያ እርሻ ዝግጅታቸውን እንዳደርጉ ን ያደረግ ነው። ከዛ የመጀመሪያ እርሻ ዝግጅት ካደረጉ በኋላ ያው ተደጋጋሚ የሆነ የእርሻ ዝግጅት ከአንደኛ እስከ ሶስተኛ ድረስ እንዳዘጋጁ አድርገናል። እርሻ ዝግጅታችንን አጠናቀን ከጨረስን በኋላ በዙ በተጓዳኝ የኮምፖስት ዝግጅት አድርገናል። የኮምፖስት ዝግጅቱ እንግድ ሀገራችን ከ86 ሺህ ሜትር ኪዩብ በላይ የሆነ ኮምፖስት አዘጋጅተናል። በነዚህ ቀበሌዎች ይህን ኮምፖስት ወደ ማሳው ላይ ያው የመበተን ስራን የሰራ ነው የሰራ ነው። እና አሁንም ቢሆን ለአርሶ አደራችን የምንመክረው ና እየሰራን ያለ ነው ምንድነው፣ እነዚህ የባለፉት አመታቶች ለእኛ ትምህርት ናቸው። ትምህርት የሆኑ ምንድ ነው የእንስሳት መኖ እጥረት ነበር፣ የሰው የምግብ ችግር ነበር እዚህ አካባቢ ላይ እና እነዚህ እነዚህን የምናልፍበት የመጀመሪያው አሁን ያገኘነውን ሰብል መኖንም በአግባቡ የመጠቀሙን ስራ ከወዱ በባለሙያዎቹ በአመራሩ እያስመከርን ያለ ነው እና ተደጋጋሚ የሆኑ ድርቆች አጥቅተውናል። እነዚያ ድርቆች ከምንድን ነው የመጡት? የመጀመሪያው የራሳችን የሆነ ገደብ የለሽ የሆነ እንስሳት ቁጥሮች አሉ። እዚህ አካባቢ የተለያዩ ደግሞ ምናልባት የምናመርታቸው ሰብሎች የምርት ጭማሪያቸው አነስተኛ ነበር ከዝናብ እጥረቱ ጋር ተያይዞ ና እነዚህንም ጭምር ለመሻገር ያመቸን ዘንድ ከወዲሁ የተለያዩ የግንዛቤ ፈጠራ ስራዎችን እየሰራ ነው ያለ ነው። እነዚህ ሁሉ ሲስራዎች ሲሰሩ እንግዲህ ምናልባት እዚህ አካባቢ የነበረው ምንድን ነው ታች አካባቢ ያለው የግብርና መዋቅራችን እነዚህን ተግባራቶች በተባለብላቸው ጊዜ ጥራትና መጠን እንዲፈጸሙ ከ ከማድረግ አንጻር በዚህ አመት የተሻለ እንቅስቃሴ እንደነበረው ነው እኛ የሚያረጋግጥና የገመገብ ነው። ስለዚህም በመሆኑ በዚህ አመት የግብርና ባለሙያዎቻችን ከአርሶ አደሩ ጎን ለጎን በመሆን የተፈጥሮ ሀብት ስራውንም የበልግ ሰብል ስራውንም እንደዚህ የኮምፖስት ዝግጅቶችንም የአረም ስራውንም በትኩረት ይዘው በመስራታቸው ምናልባት አካባቢያችን ላይ በዚህ አመት የተሻለ ሰብል ያገኘንበት እና ይሄ ድምር ውጤት ነው ከአርሶ አደራችን ከአመራራችን ከባለሞቻችን ጋር ተያይዞ የመጣ ውጤት እንደሆነ ነው እኛም ለማረጋገጥ የቻልነው በምርት ዘመኑ በበልግ የእርሻ እንቅስቃሴ የተገኘው ውጤት አካባቢ አቅምን ተጠቅሞ ተግባራትን በወቅቱ የመፈጸም ውጤት ነው። ስኬታማ ተግባሮቻችንን በማስፋት ልማታችንን እናፋጥን መልእክታችን ነው።